እኔ ደግሞ በጣም የተጎዳው ነው ማለት፣ በጣም የተጎዳው ነው። ምክንያቱም አንድ ሰው እኔም ፍቅር አስይዞኝ ገና ፍቅሬን ራሱ በስርዓት የሆነ እንትን ሳልል ወይ ሽማግሌ ሳይልክ ወይ ሳያገባኝ እሄዳለሁ ጥዬሽ ማለት በጣም ከባድ ነው። በዛ ላይ ደግሞ ከሰው ጋር ተዋወቂ፣ ከሰው ጋር እንደዚህ። ይመስለኛል እሱ እንድረሳው ፈልጎ ነው። በቃ በሰዎች አድርጎ እንድረሳው ፈልጎ ነው። ስለዚህ አይደለም። እሺ፣ ላቋርጥሽ፣ በጣም ይቅርታ የምር፣ አይደለም አሙ፣ ጨርሰህ ብትሰማኝ። እሺ እኮ እያዳመጥኩሽ ነው። ግን አሁን ወደማይሆን ነገር ገባሽ ማለት። እንድትረሺው ቢፈልግ እኮ ያ እንድትረሺው ቢፈልግ ለምንድን ነው እዚህ ነገር ውስጥ የሚገባው? ለምንድን ነው እራሱን እዚህ ጣጣ ውስጥ የሚያስገባው? ኦልሬዲ ሊሄድ ነው። እንዳልጎዳ አላዛር የሚባል ሰውዬ ሕይወቴ ላይ እንዳልገባ አድርጌ መቁጠር ፈልጋለሁ። እሺ ዛሬ ላይ ይሄንን እድል አስመልጡ። እኔም እኮ እድሉ ነኝ። እኔም ነገር ቢያጣኝ እሱ ሄዶ ሁሉ ነገር ብር ሞልቶለት ምን ብሎ እውነት የሚወደኝ ከሆነ እኔም ቢያጣ ምን አለ ዋጋ የሚከፍለው ብዙ አመት ከሆነ ኖርም ይምረጥ። በቃ እኔ እንዲመርጥ የምፈልገው ወይ እኔም ወይ መሄዱን እንዲመርጥ ነው የምፈልገው። በቃ እኔ ምንም አልፈልግም። እኔ እንደሄድ ጥሎኝ እንደሄድ አልፈልግም። በቃ ከሱ ጋር ብዙ ህልም አለኝ። ብዙ ያሰብኩት ነገር አለኝ። እኔ ግን እየተጎዳሁ ነው። አህሙ በቃ ከቻልክ ከሱ አስረሳኝ፣ በቃ አስረሳኝ። ማስረሳት የምንችልበት ሌላ ሰው ማስተዋወቅ ሊሆን ይችላል። በቃ የሆነ ነገር ማድረገ የሆነ ተአምር ፈጥረ ካይምሮ አላዛር የሚባል ሰውዬ እንዲወጣ እፈልጋለሁ። በቃ ማሰብ አልፈልግም። አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱላ። ዛሬ እንግዲህ ከስንት ጊዜ ቆይጣ በኋላ ከች ከች ከች ብያለሁ ማለት ነው። እንግዲህ ውድ ቤተሰቦች ተነፋፍቀናል ከተገናኘን ቆይተናል በእኛ ቤት ማለት ነው በእርግጥ ያው ከእነ አላዛር ጋር ሰሞኑን እየመጣሁ ነው ግን በእኔ ቤት ከመጣሁኝ ኦልሞስት በጣም ቆይተዋል ማለት ይቻላል እኔ ናፍቃችሁኛል በጣም እናንተ እንዴት ናችሁ እኔ በጣም ደህና ነኝ አልሐምዱላ እንግዲህ ያው ዛሬ በአዲስ ቪዲዮ መጥቻለሁ ቪዲዮን ከመጀመራችሁ በፊት ምንጊዜም እንደምላችሁ ላይክ ሼር ሰብስክራይብ እያደረጋችሁ እንድትጀምሩ እፈልጋለሁ ማለት ነው። እንግዲህ ያው ሰሞኑን እየተፈጠረ ያለ ነገር ያው ታውቃላችሁ ያው ማለት በቃ ገባሁበት አንዴ። ስለዚህ ግዴታ ይሄንን ነገር እንደምንም ማስተካከል አለብኝ። አላዛር ያው ታውቁታላችሁ፣ ጓደኛ ነው የረዥም ጊዜ ጓደኛ፣ የቆየ ጓደኛዬ ነው። በቲክቶክም፣ በዩቲውብም ሌላም ስራ በጣም ብዙ አብረን ስራ ሰርተናል፣ ከሶሻል ሚዲያ ውጭም ማለት ነውና እንዲሁም ደግሞ ከካሜራ ጀርባን በጣም ሁሌ እንደዋወላለን ምናምን፣ ሀሳብ እንቀያየራለን። በቃ የሆነ ነገር ሲሆን ምና እሱ ጋር ነው የምደውለው። እኔም እሱም እንደዛው የሆነ ነገር ሲፈልግ አሁን ሀዋሳ ሄጅ የሆነ ነገር ከፈለግኩኝ እሱ ጋር ነው ምደውለው። እሱም በቃ ብቻ እንደዚህ እንፈላለጋለን እና ያው ጓደኛ ነው እና ያው ዛሬ ላይ ሊያስቸግረኝ መጣ። ተቸገርልኝ አለ። በእርግጥ እኔ ያው እንዳያችሁት ነው ትንሽ ከቶ ብርቅ ያለሁኝ አልፈለግኩም ነበረ፣ ግን ያው ለጓደኝነት ግዴታ እንደዚህ መስዋዕትም ምንም ነገር መክፈል ይኖርባቸዋልእና እና በዛ ምክንያት ብዬ ያው ተቀበልኩት። ነገር ግን ያልጠበቅኩት ነገር ነው የገጠመኝ። ማለት እኔ ኤብሪቲንግ ቀላል መስሎኝ ነበር። ማለት ኦልሬዲ አውርተውበት አሳምኗት ምናምን መስሎኝ ነበረ። ማንንም ሰፖርት ማደርግ ልጅ ነኝ። ማለት እንኳን ጓደኛ ጠይቆኝ አይደለም፣ ኖርማል ራሱ መስራት ለሚፈልግ ለው መስራት መለወጥ ለሚፈልግ ሰው ማድረግ ያለብኝን ነገር አደርጋለሁ ከሀሳብ ጭምር እስከ ሌላው ነገር ማለት ነው። ያ ሰው መስራት ከፈለገ እና አላዛር ደግሞ እንትን ሲለኝ በቃ ሰፖርት ማድረግ ቀላል ነው፣ ሰፖርት ነው ማድረጋት በሚያስፈልጋት ነገር ከጎኗ አለመሆን ማለት ነው እና ነገር ግን እንደጠበቅኩት አይደለም ያገኘት ማለት ነው። ነገሩ እንዳሰብኩት አይደለም። እሷ ላይም አልፈርድም፣ እንደዛ መሆኗ ምናምን አልፈርድም። ይከብዳል ይሄን ነገር ግን ያው በንግግር ተማምነው ተደሳስተው ምናምን ቢሆን በጣም አሪፍ ነው። እኔም ያንን ነገር ነው ለማድረግ እየሞከርኩኝ ያለሁት። ያው እሷ በጣም ብስጭ ሆና ስሜታዊ ሆና ነው እንትን እያለች ያለችው። አልፈርድባትም እንዳልኳችሁ ልረዳት ይገባል። ግን ምክንያቱም ያው ፍቅር ነው የፍቅር ነገር ደግሞ ምንም ምንም ነገር ሊያደርግ ይችላል እና በዛ ምክንያት ነው ብዬ አስባለሁ። ዛሬ እንግዲህ ተቀጣጥረናል። ትናንትና እንዳያችሁት ስልክ ተቀያየርን ነበረ ምታወራኝ የምትፈልገው ነገር እንዳለ ነገረችኝ። እኔም ደግሞ በዚህ አጋጣሚ ጂም የሚሄድበት ሰዓት ነው ትቼ እሷን ለማግኘት የመጣሁት ማለት ነው። ምክንያቱም ያው ግድ ነው ግድ ነው አንዳንድ ጊዜ ያው ብቻ ወሳኝ ነገር ስለሆነ የምታወራኝ ነገር ግዴታ መገኘት አለብኝ ነው እዚህ ጋ የተገኘት ማለት ነው። እንግዲህ እየጠበቅኳት ነው። ትንሽ አርፍ ዳብኛለች። ትንሽ ግን ያው የአዲስ አበባ ነገር ያው ክራውድ አለ ምን አለ ብዙ ሰበቦች አሉ። ሴት ደግሞ ከቤት ስትወጣ ምናምን ነገር እና በዛ በዛ አይነት ኬዝ ብዬ ያው ረዳት አለው ትምጣና እንግዲህ ምን እንደምትለኝ አይዶ ነው አላቅም፣ ግን ኃላፊነቴን እወጣለሁ ብዬ ነው የማስበው። ምክንያቱም በቃ ይህንን ኃላፊነት ወስጃለሁ። እሱ መሄድ ካለበት ከተሳካ ነው ያው መሄድ ካለበት ያው መሄድ አለበት። እኔ ቅር ምናምን አልለውም። ለምን እሷም እንዳስቀረው ምናምን አይዶን ነው። ትጠቀኛለች ብዬ አላስብም። ለምን ያው ግዴታ እንደዚህ አይነት እድል ከስንት አንዴ ነው የሚመጣው፣ እና ይሄንን እድል ደግሞ ማሳለፍ አይዶን ነው። ለምን እዚህ ይከብዳል፣ ወላህ ብዙ ነገር ይከብዳል። እኔ ራሴ ሌላ እኔ ቻንስ ባገኝ እኔ ሰከንድ አላስብበትም። ግን ምን ቢሆን መሰላችሁ አሪፍ ተነጋግረው፣ ተደሳስተው ምናምን ተማምነው ቢሆን በጣም አሪፍ ነው። ያ ነው አሁን ትንሽ መሃላቸው ላይ እየተፈጠረ ያለው ነገር ማለት ነው፣ ያለ መግባባት ነው። እና እኔ ላደርግ የምችለው ይሄ መግባባት ነገሩ እንዲመጣና እሷ በቃ በሚችለው ነገር ሰፖርት እንደማደርጋት እና በሚችለው ነገር ከጎኗ እንደሆንኩኝ እንድታውቅ እፈልጋለሁኝ ማለት ነው በዚህ አጋጣሚ። እና ውድ ቤተሰቦችም እሱ ላይ የሚያዘናችሁ አላችሁ፣ እሷ ላይ የሚያዘናችሁ አላችሁ፣ ሁለቱም ላይ እንዳታዝኑ፣ ያው የአለመግባባት ተፈጥሮ ነው። ግዴታ ነው ደግሞ እንደዚህ አይነት ነገር መፈጠር። ምክንያቱም ሁሉም ነገር ያው ቀላል እንዲሆን አትጠብቁ። ነገር ግን አብረን ሆነን እናስተካክለዋለን ብዬ አስባለሁ። ከአሁን በኋላ ያው ለእሷም ጓደኛ ነኝ፣ ለእሱም ጓደኛው ነኝ። ስለዚህ ያለውን ነገር ጎናቸው ሆኜ ሁለቱም ጎን ሆኜ አብሬያቸው በቃ ያለውን ችግርም ሁሉንም ነገር ለመካፈል ሬዲ ዝግጁ ነኝ እና ሞር ደግሞ ያው እሱ እኔን ያመጣኝ እዚህ ጋር እሷ ጎን እንድቆም ነው እና ሞር እሷን በደንብ እንደማበረታታት እኔም ኦልሬዲ በዚህ አጋጣሚ ጋይዝ እኔም ከጎኔ ሰው ያስፈልገኛልና እና አይቲንክ ተገጣጠመ ብዬ አስባለሁ። ማለት በቃ በዚህ ሰዓት ያው እኔ ጋም ያለውን ነገር ታቁታላችሁ። በጣም ድብርት ውስጥ ነው ያለሁት ምናምን እና እኔም ከዚህ ድብርት ውስጥ ወጥቼ እሷም እዚህ ድብርት ውስጥ እንዳትገባ የምችለው ነገር አደርጋለሁ። ምክንያቱም አስጠሊ ነገር ነው ድብርት ማለት እና በምችለው ነገር ሁሌ ከጎኗ እንደምሆን ተስፋ አደርጋለሁ። ቆይታብኛለች ያለውን ነገር ደግሞ ያው እሷ ስትመጣ በደንብ እናወራለን ብዬ አስባለሁ። ምን ጉዳይ ልታወራኝ እንደሆነ አላቅም። በእርግጥ ትምጣና ያለውን ነገር ደግሞ አብረን እንሰማለን። የእሷን ሀሳብ ማለት ነው። ያው ትናንትና እንዳያችሁት ነው ባለመግባባት ነው እንትን ያልነው። እና በምችለው መልኩ በምችለው መጠን ላገባባቸው እፈልጋለሁ ማለት ነው። ነገሮችን ቀለል አድርገን ካላሰብን እንደዚሁ እየከበዱ ነው የሚሄዱት። እና ነገሮችን ቀለል አድርግተን ለማሰብ እንትን ለማድረግ እንሞክራለን። በእርግጥ አላዛርም ይህንን ነገር በውስጡ ያዝ አድርጎ ሊያስረዳት ሊያሳምናት ይገባል። እሷም ያው ትንሽ ይሄ ፍቅሩም ምናምኑም ስላለ ያው ያለመደማመጥ ነው እና። ብቻ ሲዶ አድርጉ እንዲግባቡና ሁሉም ነገር በፍቅር በሰላም ቢሆን ማለት ነው። ያለውን ነገር ያው አብረን እንመለከታለን። ብቻ እየጠበቅኳት ነው። በዚህ ጋር ነው የምትመጣው። ለችም ልደውልላት እንዴ? ቆየቻ ካሜራማን እኔ በነገራችን ላይ በዚህ አጋጣሚ ጋይስ ለውጥ አለ፣ ለውጥ አለ ጋይስ፣ ጂም ጀምረናል። እሷ ናት መሰለህ? ቆይ አለታያት ወይኔ እግሬ ወይኔ እግሬ፣ በአንቺ ምክንያት ነው። አይታኛለች አይታኛለች። ነይ፣ በዛ ጋር ነይ ውጪ፣ ችግር የለውም። እንዴት ነሽ? ደህና ነሽ? አለሽ፣ ባኮተን ቁጭ ይበሉ። እንዴት ነሽ? አለሽ። እንግዲህ ያው ካሜራ ይዤ ነው የጠበቅኩሽ። አይ ቲንክ ያው ማለት የተፈጠረውን ነገር ቤተሰብም ስለሚያውቅ፣ ከነሱ እኩል ጀስት ሁሉም ነገር እንትን ይበሉ በሚል ነው ሰላም በያችሁ። እስቲ የኔ ቤት ስትመጪ መጀመሪያ ነው። ሰላም፣ እንዴት ናችሁ? የሞ ቤተሰቦች? እኛ ቤተሰቦች ደህና ናቸው። እሺ፣ ያው ትናንትና ያው ጥሩ የሆነ ግን ንግግር ማድረግ አልቻልንም፣ አልተግባባንም። ዛሬ ደሞ ያው ላወራ ፈልጋለሁ ምናምን ስትዪ ጂም መሄድ ትቼ ምናምን ነው የመጣሁት። ከባድ ነው። እንደዛ ነው። በጣም ከባድ ነው ያ ና አምሮ ከዚህ ማስቀረው። ይቅርታ ያው በጣም ለጥቅ ጉዳይ ነው ፈለኩ ማለት ያው አላዛር ሊደም ግን ደሞ እኔ እናንተ እንድንቀራረብ በጣም ፈልጓል አይደል ሰፖርት እንድታረገኝ በጣም ፈልጓል ምናምንና ምንድን ሲመስለኝ እሱ ማስደሰት ስለምፈልግ ማስደሰት ፈልጋለሁ ማለት ላይክ እስኪ ከሌላ ሰዎች ጋር ልጅ የመግባባት ትችላለች ወይ ብሎ ይሆን? አይ ዶንት ኖ አላውቅም፣ ምን እየተፈጠረ እንደሆነ። ግን እዚሁ እሱ እያለ እንድግባባ ፈልጌ ነው እንድታግዘኝ ደግሞ ምፈልገው ነገር አለና ያው የተፈጠረለው ነገር ምን እንጃ፣ አላውቅም። አሁን እሱም ታውቀዋለህ ብዬ አስባለሁ ከኔ የበለጠ በለጣ አንተ ታውቀዋለህ እና ምክንያቱም የኔ እና የሱ ትውውቅ ቅርብ ጊዜ ስለሆነ ማለት ነው አንተ ትቀርባለህና ባህሪውም በደንብ ታውቀዋለህ። እኔ ደግሞ በጣም የተጎዳው ነው ማለት በጣም የተጎዳው ነው። ምክንያቱም አንድ ሰው እኔም ፍቅር አስይዞኝ ገና ፍቅሬን ራሱ በስርዓት የሆነ እንትን ሳልል ወይ ሽማግሌ ሳይልክ ወይ ሳያገባኝ እሄዳለው ጥዬሽ ማለት በጣም ከባድ ነው። በዛ ላይ ደግሞ ከሰው ጋር ተዋወቂ ከሰው ጋር እንደዚህ ይመስለኛል፣ እሱ እንድረሳው ፈልጎ ነው። በቃ በሰዎች አድርጎ እንድረሳው ፈልጎ ነው። ስለዚህ አይደለም። እሺ ላቋርጥሽ፣ በጣም ይቅርታ የምር አይደለም እሺ እኮ እያዳመጥኩሽ ነው ግን አሁን ወደማይሆን ነገር ገባሽ ማለት በነገራችን ላይ በዚህ አጋጣሚ በጣም እንደሚወድሽ ሊነግርሽ እፈልጋለሁ የምሬ ነው በጣም ነው የሚወድሽ እሱን ያው እኔ አልነግርሽም ታውቂው ያለሽ ብዬ አስባለሁ ለምን በሄደበት በሆነ ነገር ባገኘው አጋጣሚ ስላንቺ ነው የሚያወራው ይሄ ማለት ደግሞ በተገኘው አጋጣሚ አንቺን የሚያደንቅ ከሆነ በተገኘው አጋጣሚ አንቺ በጣም ወሳኝ ሰው ለሱ ሕይወት ምናምን የሚያወራ ከሆነ በባዶ ሜዳ አይደለም። ገባሽ? ምን አለ የሆነ ነገር ስላለ ነው፣ ፍቅር ስላለ ነው። ገባሽ? ስለሚወድሽ ነው አይደለ? ይሄን ነገር ነው ደግም እሱ ነው። ግን እኔ የተረዳሁት እንደዛ አይነት መንገድ አይደለም። እኔ እንድረሳው እና እንድረሳው ፈልጋለሁ። አስጨርሽኝ እና፣ እሺ ችግር የለውም እና እንድትረሹው ቢፈልግ እኮ እንደትረሹ ቢፈልግ ለምንድን ነው እዚህ ነገር ውስጥ የሚገባው? ለምንድን ነው ራሱን እዚህ ጣጣ ውስጥ የሚያስገባው? ኦልሬዲ ሊሄድ ነው። እስኪሄድ ድረስ አይ ኖ እንዳልገባ አድርጌ ትንሱ ምን መሰለሽ፣ ፕሊስ መጀመሪያ እሺ፣ መጀመሪያ ተረጋጋ። እኔ በነገራችን ላይ ቤተሰብ እንዳትፈርዱባት። እኔ አልፈርድብሽም። ለምን መሰለሽ፣ የፍቅርን ሕይወት ኖሬዋለሁ አይቼዋለሁኝ። ጎድቼ ማውቃለሁኝ ጎድቼ ማውቃለሁ ሁለቱንም ማለት ነው። እና ስለዚህ እንደዚህ እንደዚህ ብዬ ልፈርድብሽ አልፈልግም። ምንም ብትናገሪ፣ ምንም ክፉ ቃል ቢወጣሽ ገባሽ፣ አፍቃሪ እስከሆንሽ ድረስ ምንም ነገር ቢወጣሽ ፈልገሹ ሳይሆን በቃ ያንን ሰው ከመውደድና ያንን ሰው እንዳታጭው ከመፍራት የተነሳ ብዙ ነገር ልታደርጊ ትችያለሽ ገባሽ ግን እቺ ጊዜ እቺ ጊዜ ልታገማ ልታገማምታችሁ አይገባም አማሪ ግን ያገማምታቸዋል። በጣም እየተጎዳ ነው፣ እሱን በማፍቀሬ እኔ የምሬን ነው። በቃ ስህተት ነው የሰራሁት። እሱ እየተጎዳ እንዳትጎዳም እያስታውቃል፣ የሚያደርገው ነገር ድርጊቱ። በቃ አንተም ያመጣ እሱን እንድረሳ ፈልጎ ነው፣ ሌላ ሰው እንድለምድ እችልኝ። በቃ እንዳትጎዳ እኔን አለመውደድ ብለው ነው። አንዴ ልንገርሽ፣ ስሚ፣ እኔን አመጣ ለምን እንዳትጎጂ ብሎ አይደለ? ቆይ መሄዱን ያልፈለግሽው ወይስ መሄዱም? እንደገና ደግሞ ላይክ አንተን ማስተዋወቅ አልነበረበትም። ሰው ከፈለገ እኮ ብዙ አይነት ሰዎች አሉ አይደል? ሴቶችን ነበር ማምጣት የነበረበት። ሴት ነኝ አይደል? ነው እዚህ ጋር። ስማኝ አሁን እኔ እናንተ እዚህ ጋር ቪዲዮ ሰራን አይደል? ታያለ ካልተቀየረብህ የምሬን ነው። ይቀናል፣ በቃ የሚያፈቅረኝ ኮን ይቀናል። ግን እሱ በቃ ፍቅር ውስጥ መውጣት ይፈልጋል። ስለዚህ አንደኛ ሀገር ለቆልህን ነው። ከዛ በኋላ ከአንተ ጋር ለማመራለው፣ አንተን እየለመድኩ በመጣው ቁጥር እሱን እረሳዋለሁ። ገባ? ይህንን ቀመር አስቦ ነው። በቃ እኔ ጭንቅላቴ የነገረኝ እያደረግ በቃ እኔ ለአብድ ነው። አሁን በጣም ራሴን ያስጠላኝ። እኔ ራሴን ጠልቼ አላውቅም። ግን እኔ በቃ ሁሉ ነገር እያወቀ ውስጤን የልቤን ኤቭሪቲንግን ስላወቀ ነው እንደዚህ ቢሆን ያለው። እኔ ደግሞ እንደዚህ ሰው

አንቺን የማይወዱ ሰዎች የሚወዱሽ ሰዎች እንዳሉ ሁሉ የማይወዱ ሰዎች አሉ። ውድቀትሽን የሚፈልጉ ሰዎች የሉ። እሺ፣ ለነሱ ምን ነው ማሳየት የምትፈልጊ? ለነሱ ደስታን ነው መስጠት የምትፈልጊ? የሚወዱሽ ሰው ባንቺ እንዲደስቱ ነው የምትፈልጊ፣ ወይስ የሚጠሉ ሰው ባንቺ እንድትደስቱ ነው የምትፈልጊ? እሺ፣ ልንገርሽ። እሺ፣ እሺ፣ ልንገርሽ። ጠላቶችሽን ማስደሰት ነው ወይስ ወዳጆችሽን ማስደሰት ነው የምትፈልጊ ወዳጆችሽ አይደል? በቃ ወዳጆችሽ የሚደሰቱት በምንድን ነው? ጠንክረሽ ሴት ነሽ አይደል? ጠንክረሽ ስትሰሪ ጠንክረሽ በቃ አቅምሽን ስታሳይ ወደፊት ስትጓዥ። ገባሽ? ይሄ ነው እሱ ደግሞ እዚህ ጋር የሁለታችሁንም ህይወት ለመቀየር ነው አይደል? እየተጓዘ ያለው ሌላ ሰው ቢመርጥብሽ ችግር የለው። ችግር ላይ ብንሆነው በቃ እሱ ጥሩ ገበያ ያለው በቃ መስራት ይችላል፣ መቀየር ይችላል። ገና ብዙ አልሰራም። ብዙ ፓወር ያለው ልጅ ነው፣ አልተጠቀመበትም። እሱም ቢጠቀምበት እዛ ሚያስ አስዛ ሄዶ የሚከፍለው ዋጋ እዚህ መስራት ይችላል፣ እዚህ መቀየር ይችላል። ብዙ እድሎች አሉት፣ ብዙ ኦፖርቹኒቲዎች አሉት። እሱ ጊዜ ተጠቀመበት አይደለም? ታውቃለህ፣ ብዙ እድሎች እንዳሉ ታውቃለህ አይደለ? ሁላችንም በቃ አልተጠቀመበትም። እሱን ፓወሩን ይጠቀምና ከዛ በኋላ ማለት ይችላል። ግን እኔ እድል አያገኝማም። ብቻ ያለው ራሱ ይዘ ይመጣል ምናምን። እኔ ምን ብዬሽ ነው የማወራው? እሱ በርገሽ እሺ፣ ስሚ፣ ይሄንን እድል አይገኝም። አንድ እድል ካመለጠሽ አመለጠሽ፣ በነገራችን ላይ እሺ ዛሬ ላይ ይሄንን እድል አስመልጦ፣ እኔም እኮ እድሉ ነኝ። እኔም እኔ ነገር ያጣኝ ነው እኮ። ይሄዶ ሁሉ ነገር ብር ሞልቶለት ምን ብሎ እውነት የሚወደኝ ከሆነ እኔም ቢያጣ ምን ነው ዋጋ የሚከፍለው ብዙ አመት እንኳን ኖርም ደስተኛ ሆነን እኮ አንድ ቀንም ደስተኛ ሆኖ ማደር ትልቅ ነገር ነው። አሙ እኔ አሁን የፈለኩ ሌላ ነገር እንድትነግረኝ ሳይሆን የፈለግኩ ዋና በቃ አስረሳኝ ከቻልክ በቃ ብዙ በብዙ ነገር ሰፖርት እንዲያደረግሽ ሰፖርት እንድታደረገ የምፈልገው እሱን መርሳት እፈልጋለሁ። አላዛር የሚባል ሰውዬ ከህይወቴ በቃ እንዳልነበረ አድርጌ መቁጠር ነው የምፈልገው። ምክንያቱም እኔ ተሰቃየሁ። ለምን እሰቃያለሁ? እኔ ኩዚ ለመለወጥ ለመስራት ነበር የመጣውት፣ ግን ጭራሽ ፍቅር ውስጥ መግባት ማልፈልግበት ምክንያት የነበረው መጀመሪያ ላይ ለምንድን ነው በቃ ይሄ እንደዚህ አይነት ነገር ተፈጥሮ እኔ በቃ እጎዳለሁ፣ ፊዚካሊ ሜንታሊ ኤቭሪቲንግ የሚጎዳው ስለዚህ፣ ላለመጎዳስ ነበረ። ግን የፈራሁት አልቀረም ደረሰ። ይኸው አሁን ያለው በት ሁኔታ እኔ ነኝ የማውቀው የሆንኩትን፣ የሆንኩ ያለውትን እኔ ነኝ የማውቀው። እረዳሻለሁ፣ ምንም ምንም ብትይ ረዳሻለሁ። ግን እሱ ይሄንን አይደለም እያሰበ ያለው እሱ አንቺን የማጣት ነገር አይደለም እያሰበ ያለው ገባሽ? እሱ አንቺ እንድትረሺው አይደለም የሚፈልገው ገባሽ? እሱ አንቺ ጠንካራ ሆነሽ ከጎኑ እንድትሆኝ ነው፣ ጠንካራ ሆነሽ እንድትጠብቂው ነው። ምን አለ አንድ አመት ሁለት አመት ነው ገባሽ? ብዙ ጊዜ ቆይተን ቢሆን ኖሮ በደንብ በቃ ብዙ ነገር አሳልፈን ቢሆን ኖሮ ጥሩ ነው። ግን የሚያስተሳስረን ነገር ከሀገር ስትለቅ ዝም ብሎ እንደምታስበው እሺ፣ እኮ ይሄ እኮ ድንገት የመጣ ነገር ነው እኮ። እሺ፣ ይሄንን እድል አሳልፎ በኋላ ላይ ይምረጥ። በቃ እኔ እንዲመርጥ ፈልገው፣ ወይ እኔ ወይ መሄዱን እንዲመርጥ ነው የምፈልገው። በቃ እኔ ምንም አልፈልግም። እኔ እንዲሄድ ጥሎኝ እንዲሄድ አልፈልግም። በቃ ከሱ ጋር ብዙ ህልም አለኝ ብዙ ያሰብኩት ነገር አለኝ። እኔ ግን እየተጎዳሁ ነው። አሁን በቃ ከሻል ከሱ አስረሳኝ፣ በቃ አስረሳኝ። ማስረሳት የሚችልበት ሌላ ሰው ማስተዋወቅ ሊሆን ይችላል። በቃ የሆነ ነገር ማድረግ የሆነ ተአምር ፈጥረህ ከአይምሮ አላዛር የሚባል ሰውዬ እንዲወጣ ፈልጋለሁ። ማሰብ አልፈልግም። ምናልባት ቤተሰቦች የሆነ ነገር የሆነ ነገር ልትሉ ትችላላችሁ። አያገባኝም በቃ እኔ የራሴን ህይወት ነው በቃ እየወደድኩት። እሱ ከገፋ ምን ላድርግ እስኪ ንገሩ። በእኔ ቦታ ሆናችሁ እስኪ ፍረዱኝ። እኔ በጣም እየተጎዳሁ ነው። እንዲህ ልብስ ለብሼ ስታይ ሰው ወይ ደስተኛ ሆኜ አይደለም ያለውበት ነገር እኔ በጣም እየተጎዳው ነው። ምን ማድረግ እንዳለብኝ በመጀመሪያ ተረጋጊ ፕሊስ። እኔ እሺ ልንገርሽ፣ እኔ እኔ እኔ እኔ ካንቺ ጋር የተዋወቅሁት ለምንድን ነው ኤቭሪቲንግ በምንም አይነት ነገር ከጎንሽ ልሆን እኮ በምንም አይነት ከሆነ እሱን ለማስረሳት ሞክር። በቃ መርሳት ፈልጋለሁ። አላዛር የሚባል ሰው መርሳት ፈልጋለሁ። በቃ በቃ አርፌ ስራዬን መስራት መቀየር ነገን በቃ የኔና የእናቴን ህይወት ለመቀየር ነው። ከእንግዲህ እኔ ማሰብ የምፈልገው የሆነ ሰው በህይወቴ ኖረ አልኖረ በቃ ብዬ መጨነቅ አልፈልግም። ደግሞ እሱ እዛ እንዴት ሆነ እንዲሆነ ብዬ መጨነቅ አልፈልግም። በቃ መርሳት ነው የምፈልገው። እዚው ያለ ተረሳስተን በቃ አላውቀውም፣ አያውቀኝም። እሱንም ሌላ ሰው አምጣለን። በቃ መርሳት ከቻለ ማለት ነው። ሲጀመር ደግሞ እሱም ይሄ ቀመር ነው ያመጣበት፣ አንተን ያመጣበት ምክንያት እኔ ሌላ ሰው እንድለምድ ፈልገው ነው። ሌላ ሰው እንድለምድ ማለት በቃ እሱን እንድረሳው። ስለዚህ አስረሳኛ ያለህን አድርገው። ጓደኛ አደለ? በቃ ለዛ አደለም? አንቺ ልትረጂ ይገባል። በነገራችን ላይ ትንሱ ከዚህ በፊት አፍቅረች ታውቂያለሽ? እሺ። ስለዚህ ማፍቀርና ያን ያፈቀሩትን ሰው ከውስጥ አጥቶ መርሳት የተለያየ ነገር ነው። ምታፈቅሪው ምናልባት በአንድ እይታ ልታፈቅሪ ትችያለሽ። ገባሽ? ሰውን በሆነ አጋጣሚዎች ፍቅር ውስጥ ልትወርቂ ትችያለሽ። የዛን ሰው መልካምነት፣ ምንነት፣ የዋህነት ኤቭሪቲንግ አይተሽ አንድ ሰው ልታፈቅሪ ትችያለሽ። ከዛ በኋላ ግን መውጣት በፍጹም ከባድ ነገር ነው። ካሳለፍኩት ነገር ነው እኔ እየነገርኩሽ አለ። እሱን ፈርቼ እኮ ነው አሁን የመጣንበት ነው እኮ አይደለም። ለእሱ ስሜት እያለኝ ለእሱ ስሜት እያለኝ ስሜቴን ደብቄ ፍቅር ውስጥ ያልገባሁበት ምክንያት አንዴ ከገባሁበት መውጣት እንደማልችል ስለማቅ ነው። አሁንም የተጎዳው ነው እኮ ይሄ ቀላል አይደለም። አንቺ እንደ ቀልድ ነገሮችን ቀለል አድርጌ እኔ አሁን ማለት በጣም ብዙ እያወራሁ ነው። በቃ እኔ አሁን እንደት ነገር የምፈልገው ላይክ እሱን እንድረሳው ሰፖርት ታረገኛለህ? አታረገኛለህ? አይ ካልክ ደግሞ ሌላ ሰው ፈልጋለሁ። በቃ መርሳት ፈልጋለሁ። ሁሉንም ነገር መርሳት ፈልጋለሁ። ይቅርታ ነው አሁን እኔ ሰዓትህንም አልሻማ። እሺ ከጎንሽ መሆን እፈልጋለሁ። እኔ እኔም ወደ አንቺ የመጣት ለምንድ ነው ከጎንሽ ለሆን አይደለ? ስለዚህ በምንም ነገር ከጎንሽ ነኝ። እሺ እኮ በምንም ነገር ከጎንሽ ነኝ። ግን አንቺ እንድትረጋጊ እፈልጋለሁ። እሺ ቁም ነገር እ ቃል ገባልሻለሁ በምትፈልጊው ነገር ከጎንሽ ሆናለሁ በሚያስፈልግሽ ነገር ማለት ነው። ግን ምንድነው የምፈልገው እኔ እንድትረጋጊ ግን እፈልጋለሁ። ለእኔም ቃል እንድትገቢልኝ የምፈልገው እንድትረጋጊ ነው። መጀመሪያ ተረጋጊ። ራስሽ ምን እሺ እኮ እራስሽን ጠብቂ። በንዴት ሌላ ነገር እንዳታረጊ አእምሮሽን እየመላለስ እያሰላሰልሽ፣ ሌላ ነገር እያሰብሽ ራስሽን እታሳመኝ። ለምን መሰለሽ ትከሻለሽ ብዙ ነገር ልትሆኝ ትችያለሽ። ለምን ሀሳብ በጣም መጥፎ ነገር ነው እና ያው ማለት የሚችለው ነገር ከጎንሽ ሆኜ ችግር የለም፣ እንደዚያ እኮ ነው። ችግር የለም አሁን እና ለክ ነገሮችን አስረድሀለሁ። አመሰግናለሁ፣ በጣም ስላወቅሁ ደስ ብሎኛል። እና ውድ ቤተሰቦች ማለት ማድረግ ያለብኝን ነገር አደርጋለሁኝ። ያው ግዴታዬ ነው። ስቀርባትም፣ ስተዋወቃትም የመጣሁበትም አላማ ከጎኗ እንደሆነ ነው። እና በምንም ነገር በሚያስፈልጋት ነገር ያው ከጎኗ እሆናለሁኝ። እዚህ ሀገር እንደማቆ ከሆነ ጓደኛም የላትም፣ እንደዚህ ከጎኗ ሊሆን የሚችል ሰው የላትም። ለዛም ነው እና እኔ በምችለው ነገር በዚህ አጋጣሚ ከጎን እንድት ወይ ይፈልጋለህ። አሁን መሰለሽ ማለት እዚህ ሙሉ ውስጥ ነበርኩኝ። እኔም ራሴን ለማግኘት እየሞከርኩኝ ነው። ገባሽ ቁም ነገር አሁን አላዛር መጥቶ እንደዛ ሲለኝ እያወካልኩት በቃ ማለት እኔ እኔ እያወቅሁ እንዴት ማለት እኔ ለራሴ እኮ መንገድ የጠፋብኝ ልጅ ነኝ። ና ቢሆን ነበርና ግን ኦልሬዲ ትረዳዋለህ ማለት ታቋለህ ብሎኝና ስለሚያምነኝ ነው። ገባሽ ስለዚህ እኔም ከጎኔ እንድትይኝ እፈልጋለሁ። ማገዝ ባለብኝ እና ግን እውነት ሀሳቤን እሺ ብለህ ልታግዘኝ ስለተስማማ አመሰግናለሁ። ያው ጥሩ ወንድም፣ ጥሩ ጓደኛ እንዳፈራው በጣም ደስ ብሎኛል። እውነት ችግር የለውም ኤቭሪቲንግ ከጎኗ ነኝ። ውድ ቤተሰቦች እናንተም ደግሞ ከጎኗ እንድትሆኑ እጠይቃችኋለሁ። እንግዲህ ነገሮችን ደግሞ ተረጋግተን አስበንበት በደንብ ያለውን ነገር ወደ እናንተ እንመጣለን፣ ወደ እናንተ እናደርሳችኋለን። ያው ይሄ ነገር እናንተ ፊት ስለተፈጠረ ምንም ከጀርባ ምንም ለመፍታት የምንሞክረው ወይም ደግሞ ሌላ ነገር ለማድረግ የምንሞክረው ነገር የለም። ከኔው ጋር ነው የገባችሁበት። ያው ያለውን ነገር ሙሉ ፊት ለፊት እናሳውቃችኋለን ብዬ አስባለሁ። እኔ ደግሞ ነገሮችን ለማስተካከል የቻልኩት ነገር ሞክራለሁኝ መቅረት ከቻለ እናስቀረዋለን። ካልሆነም ደግሞ ያው

ማንም ሰው ከተናገረች ማለት ነው። ጥሪ የምር በቦክስ ነው ጥርሱን ምልለት ታላዛር ውጭ ማለት ነው እሱን አልችለው እና፣ ውድ ቤተሰቦች ያው ያለው ነገር ይህን ይመስላል። በእርግጥ ይሄን ነገር እንደምታወራኝ አላቅም። ስትመጣ ያው አልነገረችኝም። ዋናው ግን ያው መግባባታችን ነው። ሳንግባባ ብንለያይ ይደብረኝ ነበረ። እንግዲህ ለመግባባት ያው ግዴታ መግባባት ስላለብኝ ያው እሷ የምትለውን ነገር ማድረግ ይኖርብኛል። ለማንኛውም እኔም ስላዳምጥሽኝ እንደ ወንድምነት እንደ ጓደኝነት የሀሳብሽ ብቻ የብዙ ነገር ተካፋይ ስላደረግሽኝ በጣም አመሰግናለሁ። እኔም አመሰግናለሁ። በቃ ልሂድ፣ አብረን እንውጣና በዛ ነው የሚሄደው። ውድ ቤተሰቦች ሰላማችሁ ብዝት ይበል። እንገናኛለን።